ዜና እናሰማለን። በቅድሚያ ዋና ዋናዎቹም የእስራኤል መከላከያ ሚኒስትር እስራኤል ካታዝ አገራቸው በኢራን ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን ተናገሩ። የአሜሪካ ብሔራዊ መረጃ ዳይሬክተር ኢራን የኒውክሌር ጦር መሳሪያ እየገነበች እንደሆነ የሚጠቁም ምንም መረጃ የለም ማለታቸውን አስመልክቶ ጥያቄ የቀረበላቸው ፕሬዚዳንት ትራምፕ የተሳሳተ መረጃ ነው የሚል ምላሽ ሰጡ። የኢስራኤል መከላከያ ኃይል በኢራን ላይ ጥቃት ለመፈጸም ለአመታት ዝግጅት ማድረጉን አስታወቀም። የኢራን የውጭ ጉዳይ ሚኒስትር አባስ አርጋች ሀገራቸው የእስራኤል ጥቃት ሲቆም ብቻ ነው ወደ ዲፕሎማሲውን ትመልሰው ሲሉ ከፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ተናገሩ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለእስራኤልና ኢራን ግጭት መፍትሄ ማግኘት እንደሚቻልና ሩሲያ ሁለቱንም ሀገራት በማናገር ላይ መሆኗን አሳወቁ። እስራኤልና ኢራን ግጭት ማስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጥር ይችላል ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሳሰቡ። ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋር የኒኩሌር አቅምን አስመልክቶ ተስፋ ሰጭ ዲፕሎማሳዊ ሂደት ላይ በነበረችበት ወቅት ነው መሆኑን አስታወቀች። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከኢስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያን ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረዋል። ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ ዩናይትድ ስቴትስ በኢራንና በኢስራኤል ግጭት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉ። ዋይት ሃውስ ዜናውን በዘዘ። የእስራኤልና የኢራን ግጭትን በተመለከተ የወጡ የቅርብ መረጃዎችን የእስራኤልና የኢራን ግጭት በተመለከተ ዛሬ አዲስ አዲስ መረጃዎች እየወጡ ነው። የተወሰኑትን እናጋራችኋለን። በኢራን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካ በግጭቱ መሳተፍ እጅግ አደገኛ ነው ሲሉ አስጠንቅቀዋል። ለዲፕሎማሲያዊ ንግግር ከኢራን ውጭ ጉዳይ ሚኒስትር አጋርቺ ጋር በኢስታንቡል የተገናኙት የቱርኩ ፕሬዚዳንት ሪሲፕ ጣይብ ኤርዶጋን ኢስራኤል ለመካከለኛው ምስራቅ ሰላም ትልቅ እንቅፋት ናት ብለዋል። የኢራን ጤና ሚኒስትር ከስምንት ቀናት በፊት ግጭቱ ከተቀሰቀሰበት ጊዜ አንስቶም ቢያንስ 430 ሰዎች መገደላቸውን ገልጿል። ኢስራኤል የኢስራኤል ጦር ኢላማ አድርጎ በፈጸመው ጥቃት ሁለት የኢራን የጦር አዛዦችን መግደሉን አስታውቋል። እነዚህም የአማስ አስተባባሪ ሳይድ ኢዛድ እና የኩዱስ ኃይል አዛዥ የሆኑት ቤናሃም ሻሃሪያ ናቸው ብለዋል። የኢስራኤል መከላከያ ኃይል ስምንት የኢራን ድሮኖች ዛሬ ጠዋት ላይ ወደ እስራኤል የአየር ክልል መብረራቸውን ገልጿል ተገልጿል። የእስራኤል ግጭቱ ከጀመረ አንስቶ በልብ ሕመም የሞቱን ጨምሮ 25 ሰዎች መገደላቸውንና 2517 ሰዎች መቁሰላቸውን አስታውቃለች። በሌላ በኩል ደግሞ የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ አሁን ላይ ኢራን በሳምንት ኒውክሌር ልትሰራ ትችላለች ብለው እንደሚያምኑ ተናግረዋል። ፕሬዚዳንት ትራምፕ ግን ኢራን የኒውክሌር ጦር መሳሪያ እየገነበች ስለመሆኗ ምንም አይነት መረጃ ባለመኖሩ የብሔራዊ ደህንነቷ ዳይሬክተሯ ተሳስተዋል ሲሉ ትናንት ለጋዜጦች ተናግረዋል። ኢስራኤል ለመካከለኛው ምስራቅ ሰላም ትልቅ እንቅፋት ናት። የቱርክ ፕሬዚዳንት ኢራንና አሜሪካን ሊያደርጉት ከነበረው አዲስ ዙር የኒውክሌር ድርድር ሊጀመር ሲል ኢስራኤል በኢራን ጥቃት መፈጸሟ ሆን ብላ ውይይቱን ለማበላሸት እንደሆነ የቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ተናገሩ። የቱርክ ፕሬዚዳንት ይህን ያሉት የኢራን የውጭ ጉዳይ ሚኒስትር በተገኙበት በኢስታንቡል በተካሄደው ዲፕሎማሲያዊ ጉባኤ ላይ ባደረጉት ንግግር ነው። ኤርዶጋን የእስራኤል የሽፍትነት ተግባር አውግዘው መካከለኛው ምስራቅ ለማተራመስ እየሞከረች ነው ሲሉም ወቅሰዋል። የኔታንያሁ መንግስት ለአካባቢው ሰላም ትልቁ እንቅፋት መሆኑን እያረጋገጠ ነው ሲሉም ፕሬዚዳንት ኤርዶጋን ተችተዋል። አክለውም የኔታንያሁ መንግስት ሰኔ ስድስት ላይ የፈጸመው ጥቃት የድርድር ሂደቱን ለማዳከም ያለመ ነውም ብለዋል። ኢራን በእስራኤል ጥቃት እስካሁን ቢያንስ 430 ሰዎች መገደላቸውን አስታወቀች። ኢራን ግጭቱ ከተጀመረበት ከሰኔ 6፣ 2017 ዓ.ም ጀምሮ በእስራኤል ጥቃት ቢያንስ 430 ሰዎች መገደላቸውን አስታወቀች። ከሟቾቹ በተጨማሪ 3500 ሰዎች መቁሰላቸውን የኢራን ጤና ሚኒስቴር ዋቢ አድርጎ ኑር የዜና ወኪል ሪፖርት አድርጓል። በግጭቱ የተገደሉ ሰዎች በተመለከተ ሚኒስትሩ ከቀናት በኋላ ያወጣው ይፋዊ አሃዝ ነው። ሚኒስትሩ ባለፈው ሳምንት እሁድ ቢያንስ 224 ሰዎች መገደላቸውን ገልጾ ነበር። የሰብአዊ መብት ተሟጋች በበኩላቸው በጥቃቱ የተገደሉ ሰዎች ቁጥር 657 አድርሶታል። በእስራኤል ደግሞ ግጭቱ ከተጀመረበት ጊዜ አንስቶ ኢራን ባስወነጨፈቻቸው ሚሳኤሎች አንዲት በልብ ድካም የሞተችን ጨምሮ 25 ሰዎች መገደላቸውን ተገልጿል። እንዲሁም 2517 ሰዎች መቁሰላቸውንም እስራኤል አስታውቃለች። በኢስራኤል ጥቃት የተመቱት የአያቶላህ ሃሚኒ አማካሪ መትረፋቸው ተነገረ። ኢስራኤል በቴራን ጥቃት በጀመረችበት ከ9 ቀናት በፊት ተመትተው የነበሩትና ተገድለዋል ተብሎ ታስቦ የነበረው የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ አማካሪ አሊ ሻምኪ መትረፋቸውን የኢራን መንግስታዊ ሚዲያ ዘግበዋል። የቀድሞው የደህንነት ኃላፊ አሊ ሻምካኒ በኢስራኤል ጥቃት የደረሰባቸው ሰኔ 6 2017 ዓ ምት ነበር። አማካሪው በአሁኑ ወቅት በሆስፒታል ውስጥ በማገገም ላይ እንደሆኑና በተረጋጋ የጤና ሁኔታ ላይ እንደሚገኙ መንግስታዊ የኢራን የዜና ወኪል ዘግበዋል። በሻምካኒም ኤክስ ገጻቸው ዛሬ ጠዋት በተለጠፈ ጽሑፍ ከጥቃቱ ተርፌ ያለሁ ብለዋል። ቆስዬ የመትረፍ እጣ ፈንታ ነበር፣ እናም ተርፌ ያለሁ፣ ጥላቶቻችንም ጥላቻቸው ይቀጥላል። ለኢራን መቶ ጊዜ ራሴን እሰዋለሁ ይላል። ኢስራኤል አዲስ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥ መግደሏን አስታወቀችም። የእስራኤል መከላከያ ሚኒስትር እስራኤል ካታዝ አገራቸው በኢራኗ ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸው ተናገረ። ሚኒስትሩ አዛዡ ሳይድ ኢዛዲ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸው ሲሉ ቅዳሜ ዕለት መናገራቸውን የአገር ውስጥ ሚዲያዎችና ሮይተርስ ዘግበዋል። ይህ ለእስራኤል ስለላና የአየር የት ትልቅ ስኬት ነው። ፍትህ ለተገደሉትና ለታጋቾች። የእስራኤል ረጅም ክንድ ጠላቶቻቸው ላይ ሁሉ ይደርሳል ብለዋል ተብሏል። ሳኢድ ኢዛዲ የኢራን እስላማዊ አብዮት ዘብ ቅርንጫፍ የሆኑ ኃይሉ ቁድስ ፎርስ አባል ነበሩ። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎች ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። ትራምፕ የአገራቸውን የብሔራዊ መረጃ በኢራን ኒውክሌር መርሃ ግብር ላይ ያለውን መረጃ የተሳሳተ ነው አሉ። የአሜሪካ ብሔራዊ መረጃ ዳይሬክተር ኢራን የኒውክሌር ጦር መሳሪያ እየገነበች እንደሆነ የሚጠቁም ምንም መረጃ የለም ማለታቸውን አስመልክቶ ጥያቄ የቀረበላቸው ፕሬዚደንት ትራምፕ የተሳሳተ መረጃ ነው የሚል ምላሽ ሰጡም። የብሔራዊ መረጃ ዳይሬክተር የኢራን ኒክሌር መራ ግብር ገምግመው የጦር መሳሪያ የሚጠቁም ምንም መረጃ እንደሌለ መናገራቸውን አግራቾን ተከትሎ እሱ ምን መረጃ አሉት የሚል ጥያቄ ትራምፕ ጠይቀዋል። ይህ ከሆነ ስለላ ማህበረሰቡ ተሳስቷል። ከመረጃ ማህበረሰቡ ውስጥ ማን ነው እንዲህ አለው ሲሉ ትራምፕ በምላሹ ጥያቄ አቅርበዋል። የጠየቃቸው ሪፖርተር ያሉት የብሔራዊ መረጃ ዳይሬክተሯ ቱልሲ ጋባርድ መሆናቸውን በነገራቸው ወቅት ተሳስቷለች የሚል ፈጣን መልስ ሰጠዋል። ጋባርድ የአሜሪካ የመረጃ ኤጀንሲዎች ኢራን በአውሮፓውያኑ ሁለት ሺ ሶስት እቅድ የተጣለባትን እግድ የተጣለባትን የኒውክሌር የጦር መሳሪያ መርሐ ግብር አለመቀጠሏን ማረጋገጣቸውን በመጋቢት ወር ለኮንግረሱ አስረድተው ነበር አስረድተው ነበር ይቅጣም ኢራን የኒውክሌር ማበልጸግ ስራዋን ለሲቪል አላማዎች እንደምጠቀምበት ስታስታውቅ ቆይታለች። የኢስራኤል ጦር ኢራንን ለማጥቃት ለአመታት አቅዶ መዘጋጀቱን አስታወቀም። የእስራኤል መከላከያ ኃይል በኢራን ላይ ጥቃት ለመፈጸም ለዓመታት ዝግጁ ማድረጉን አስታወቀ። የእስራኤል ጦር ኃይል ጠቅላይ ኢታማዦር ሹም ኤያል ዛሚር ከቅርብ ወራት ወዲህ ይህ የጥቃት ዝግጅት ከበድ ባለ ሚስጥራዊ ሁኔታም እንዲፋጠን ተደርጓል ብለዋል። ዝርዝር መረጃ ያልሰጡት የታማጆር ሹሙ ወታደራዊ ዘመቻው ሊሳካ የቻለው ተግባራዊና ስትራቴጂካዊ ሁኔታዎች በመጣጣማቸው ነው ብለዋል። አክላውም የጥቃት ቢዘገይ ነው እነዚህ ሁኔታዎች ሊታጡ እንደሚችሉና የእስራኤል አደጋ የሚጥል ነው ብለዋል። በከባድና ድንገተኛ ጥቃት ምስጋና ይግባውና ድንቅ ውጤቶች አስመዝግበናል ብለዋል። ሶሪ ኢራን ዲፕሎማሲን የምታጤ ነው የእስራኤል ጥቃት ሲቆም እንደሆነ አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አገራቸው የእስራኤል ጥቃት ሲቆም ብቻ ነው ወደ ዲፕሎማሲን የምትመልሰው ሲሉ ከፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን የውጭ ጉዳይ ሚኒስትሩ ጋር ባደረጉት ውይይት ተናገሩ። ሚኒስትሩ ጥቃት ፈጻሚው ላደረሳቸው አሰቃቂ ወንጀሎች ተጠያቂ ሊሆን ይገባል ሲሉም አቋማቸውን አስረድተዋል። ሚኒስትሩ የኢራን የኒውክሌር መርሀ ግብር ሰላማዊ እንደሆነና በጣቢያዎች ላይ የሚፈጸመው ጥቃት ዓለም አቀፍ ሕግን የጣሰነው ሲሉም ገልጸዋል። ኢራን ራሷን የመከላከል ሕጋዊ መብቷን መጠቀሟን ትቀጥላለች አሉት ሚኒስትሩ። አክ የኢራን የመከላከል አቅም ለድርድር የማይቀር መሆኑን ግልጽ አድርጋለሁ ሲሉም አስረድተዋል የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያን ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረው ነበር ባላት ዋና ዋና ክፍሎች ተዋቅሯል የተባለው ፕሮፖዛል የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ አይ ኤ ኢ ኤ በኢራን ስራዎች እንደሚጀምርና የዩራኒየም ማበልጸግ ስራ ወደ ዜሮ ማሸጋገር የኢራን የባለስቲክ ሚሳይል እንቅስቃሴ መቆጣጠር ኢራን በቀጠናው ላሉ ተዋጊ ቡድኖች የምታደርገው የገንዘብ ድጋፍ በተመለከተም፣ በኢራን ውስጥ ያሉ ታጋቾችን ነጻ ማውጣት፣ ይህም በኢራን እስር ቤቶች የታሰሩ የውጭ ዜጎችን የሚመለከት ነው። ፕሬዚዳንት ፑቲን ለእስራኤልና ኢራን ግጭት መፍትሄ ማግኘት ይቻላል አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለእስራኤልና ኢራን ግጭት መፍትሄ ማግኘት እንደሚቻልና ሩሲያ ሁለቱንም አገራት በማናገር ላይ መሆኗን አስታወቁ። ፕሬዝዳንት ፑቲን በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ መድረክ ላይ ባደረጉት ንግግር የራሳችን ፕሮፖዛል አለን፣ ሲሉ መናገራቸውን ቢቢሲ ሞኒተሪንግ ዘግበዋል። ሆኖም በምንም መንገድ ቢሆን እያደራደር እንዳልሆነ ሊታወቅ ይገባል። አሁን እያደረግን ያለነው ሀሳቦችን ማቅረብ ነው ብለዋል። ፑቲን አክለውም ለሁለቱም ሀገራት ተቀባይነት ያላቸው መፍትሄዎች ማግኘት ይቻላል፣ በእኔ አስተያየት እንዲህ አይነት መፍትሄ አለን፣ ሲሉም አስረድተዋል። ዜናዎቹ ሁሉ የቢቢሲ ናቸው። ሼር ላይክ እያደረጋችሁ ስለምተባበሩ እናመሰግናለን።